እኔ የመለኮት አምላክ ጥማት ያቃጠለኝ ሰው ነኝ። በጥቅስና በመጽሐፍ ቅዱስ ጋጋታ መንግስተ ሰማይ አይገባም። ለመለኮታዊ አምላክ ሰግደህ አንድ ስግደት የምትሰግደው ይበልጣል። እና እኔ አምላክን ማምለክ የተጠማው ሰው ነኝ። መለኮታዊን አምላክ የማምለክ ጥማት ውስጥ ያለው ሰው ነኝ እና ወንድሞቼ እንግዲህ በጣም እንግዲህ እናንተን ብቻ እናንተን ከማስከፈው በላይ እኔ አላህንና እንግዲህ ነቢዩ መሐመድን በመሳደብ በስዕል ብትሉ በጽሁፍ ብትሉ እጅግ በጣም ብዙ ደረጃ ይጃለሁ እስከ ብዙ ደረጃ እናንተን ምን ብዬ ይቅርታ እንደምጠይቃችሁ አላውቅም። ብላችሁም ምንም እንዳይሰማችሁ ይችላል። ትንሽ ሊሰማችሁ ይችላል። ምናልባት ልባችሁ ደስ ሊለው ይችላል። ትንሽ ልትረጋጉ ትችላላችሁ ይቅርታ ብዬ ግን ያለብኝ እልህ ነው እዚህ ድረስ የሄድኩት ካለብኝ ጥማት አምላክን እርሱ የሚፈልገውን ከማሰብ የተነሳ እግዚአብሔር በመጽሐፍ ቅዱስ እንደዚህ ይላል እኔ ቀናተኛ አምላክ ነኝ ይላል ክብሬን ለማንም አልሰጥም ይላል መለኮታዊ አምላክ ቀናተኛ ነው። ማንም የለም ከእርሱ ውጭ ከእርሱ ውጭ ምንም ነገር አይሳሳትም፣ አይጨምርም፣ አይቀንስም። የሆነ ነገር አድርጎ አምላክ እንደዚህ እንደዚህ አርጉ ብሎ ወደ ሌላ ነገር ሰዎችን ወደ ስህተት አይከትም። እግዚአብሔር ቀናተኛ ነው። መለኮታዊ አምላክ ቀናተኛ ነው። አምላክ ቀናተኛ ነው ይላል መጽሐፍ ቅዱስ እና ለመለኮት ቅናት አለ እጅግ እጅግ በቅናት እቃጠላለሁ። ስለዚህ የቅናቴ እረፍት ደግሞ ያገኘው የቅናቴ እረፍት የሚያገኘው በነገራችን ላይ ቁራንን ሳነብ ጽጽር አድርጌ ደክሞኝ ምን ብዬ ገብቼ ቁራንን ሳነብ ቀስልና ተረጋግቼ ሁኔታዎችን እንዳስብ ያደርገኝ እና ከዛ ደግሞ ድጋሚ ወደ ጭቅጭቁ ዓለም ስገባ ሌላ ሰው እሆናለሁ። ነገር ግን ቃሉ ቀስ እያለ ስራውን እየሰራ ነው። እየቆየ ስራውን እየሰራ ነው። የማነሳቸው ምክንያቶች እስካጣ ድረስ እና የሆነ ይሄ ምክንያት አለኝ የምለው እስካጣ ድረስ ነው እስልምና ይገባኝ። የሚገርማቸው ይሄ ምክንያት እስቲ እንደው ቆይ ቆይ ቆይ እንደው እዚህ ጋር እኮ እንትን ይላል ብዬ ምክንያት ፈልጌ ምክንያት ፈልጌ ምክንያት አጣው። ይሄ ነው የምለው ምክንያት። እኔ ፈለገ ንፅፅር የሚሰሩ ልጆች እዚህ ቲክቶክ ላይ ያሉ ሰዎች የምትሄዱ የምንሄድበት እኔም ስለነበርኩበት የምንሄድበት ርቀት ምንም አናገኝም፣ ምንም አናገኝም። እንደ እኔ ልባችሁ አይሰበርም፣ ቆይቶ ግን መሰበሩ አይቀርም። የሆነ ታይም ላይ የሆነ ጊዜ ላይ እየገባችሁ ከመጣ ቁርአንን ቁርአንን የምታነቡና ሀዲስን የምታነቡ ከሆነ እውነታው ይገባችኋል። ወደ እውነታው ልባችሁ ያዘን ብላል የሚል መልእክት አለኝ ባጭሩ። ምን ባጭሩ፣ በጣም አረዘምኩት ወንድሞቼ። የምትሉት ነገር ካለ የምትሉትን በሉና፣ ኢምራን በጣም ስለምወደው መጨረሻ ላይ ሻዳ እንግዲህ ከኢምራን ጋር እንይዛለን፣ በፍቅር ማለት ነው፣ በፍቅር እንደ እኔ እስልምናን የሚጠላ የለም ጋይስ፣ እኔ እኔ አለብኝ ጥላቻ። ስልኬን ከፍቼ ባሳያችሁ ወይኔ፣ የተወያየውባቸው የጻፍኳቸው፣ አንዴ እንደውም ወሂድ ኡስታዝ ወሂድ ተቆጥቶ የሆነ ነገር ተናግሮ ነበረ አላህ እጅ ምናምን አድርጌ ሰርቼ ሁሉም ክርስቲያኖችም እንትን ሲያደርጉት ነበረና እንትን እዚህ ጋር አይን እዚህ ጋር ግር እጅ ምናም እያልኩ በጣም ነቢዩ መሀመድ ላይ እስልምና ላይ ብዙ ነገሮችን ርቀት ሄጃለሁ። እኔ የሄድኩበትን ያህል ርቀት ማንኛውም ክርስቲያን ሊሄድ አይችልም። ማንኛውም ቢሄድም መጨረሻ እስልምና ነው የሚቀበለው። እኔ በህይወቴ ማረሳት አንድ ሙስሊም እስቅስቅ ብላ ለቀሰች ስለነቢዩ መሀመድን ስሳደብ ሰምታ በቃ የማቀርበው ስለሌለኝ የምናገረው ስለሌለኝ እንትን የምለው ጠይቄ ጠይቄ ሁሉንም ስለጨረሱ የሆነ ነገር ሳሳያት ልጅቷ አለቀሰች። ወላሂ እስልምናን እንደው አላህ ይስጥ በተረፈን ምን ልበል ብላ በቃ ምንም አላለችም፣ ጥላ ሄደች። ከዛ በወቅቱ ትንሽ ምንም አልተሰማኝም ነበረ። ብዙ ሰዎችም ቴክስት ስለሚያደርጉ ስድብ ምንም። አንዴ ማነው ፎይ ላይቭ ገብቶ ስሙን ቀይሮ ነበረ እና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበረ እና ሻይ ቤት ቁጭ ብዬ ሻይ እየጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል እና እኔ የገባው መሰሌ ላይቭ፣ ምክንያቱም እኔ በፊት አደርገው ነበረ፣ እሱ ከእሱ ላይቭ እዚህ ከመምጣቱ በፊት እና ቺ ብዬ ይህ ነገር እኮ ይህ ነገር መቅረት አለበት እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማደርገው ስህተቱን ስለማውቀው በጣም ልቤ እንትን አለ፣ በጣም አዘነ። እንደዚህ አይነት አካሄድ መጨረሻው ምንም ውስጥ ልብ ልብ መስበር ነው እና እንደውም የበለጠ ከመለኮታዊ አምላክ እየራቀን ነው የምንመጣው። ወንድሞቼ በጣም ይቅርታ፣ እንግዲህ ብዙ አወራሁባችሁ። እጅግ ብዙ ነው ያወራሁት። በጣም ይቅርታ አድርጉልኝ። ሌሎቹ ግን እንዲማሩበት ፕሮግራም ይዛችሁ አንድ ቀን አንድ ቀን ስለ እስልምና እስልምና ላይ ያለው መሰረታዊ የድህነት መንገዶችን ሌሎችም ክርስቲያኖች እኔም እኔ አዲስ ተማሪ ነኝ። ምንም አላቅም ምንም አላቅም። አሁን በጥሩ በጥሩ ስነ ልቦና ምንም የማላቅ ሰው ነኝ። ስለዚህ ሌሎችም እንዲማሩበት ፕሮግራም ያዙ እና አንድ ቀን መድባችሁ፣ ጃቢሩም አለ ስለ እስልምና ጥሩ የድህነት መንገድ ማለት ነገረ ድህነትን እንዴት ሰዎች ወደ ድህነት መምጣት እንዳለባቸው ትምህርቱን ስታስተምሩ አብሬያችሁ ልሆን እና እኔም ለመማር እና ለመስማት ዝግጁ ነኝ። ብዙ ጊዜ ግን ያውን ስራ ምናምንም ስላለኝ እዚህ ቲክቶክ ላይ ላልመጣ ይችላለሁ። ወንድሞች እና ሌሎቻችሁም እዚህ ያላችሁት ጨርሻለሁ። በጣም ይቅርታ ግን አረዘምኩት። እሺ፣ ጉድ አይድያ አይዶን የሆነ ጥልቅ የሆነ ህልም ውስጥ ነው የከተትክኝ። ብዙ አይነት ህልም አይቻለሁ፣ ይሄኛው ይለያል። ያው ቅድሚያ የምንሰጠው ለሻህዳው ነው። ምክንያቱም ስለአሁን ብቻ ስለሆነ እርግጠኛ የምንሆነው ኢምራን ጉድ አይድያን ሰላም ብለውና እንግዲህ ሻህዳ ሲይዘው ከዛ በኋላ ወንድሞችን ማሳባላቸው እነ ሳላም ኡስታዝ ጀማልም አህመድን ያሉ ልጆች አሉ እነሱ ማሳባቸውን በፊት ከማ ሚኒስትር ገስት እንዳያስገባ እንዳያስወጥ እኔ ይቆጣጠራሉ ማለት ነው። እንትን በሉ የኢምራን መቀጠል ትችላል። አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። መልካም አሰብ ሰላም ብያለሁ። ኢምራን እንዴት ነህ? ሰላም ነው ራሱ በኋላ አንድ ብቻ ግን ስልክ የሆነ ማመንም ከብዶኛ በለ መልካም ዜ ቀለብኩ አይደለም። ማመንም ከብዶኛ ብዙ ነገር ተቀላቀለ ስሚ የተሰማኛለሁ። አልሐምዱላ ዋናው ልብህን አላህ ክፍት ሲያደርግ በጣም ደስ ብሎኛል። አንድ ሻሃዳ ያዝና እንሻላ ከዛ በኋላ ብዙ የሚል ነገሮች አሉ። እንሻላ እሺ የሚለውን ከባ ተከትለው አሻዱ

መልካም ሀሳብ። አልሐምዱሊላህ፣ ወደ እስልምና ገብተሃል ማለት። አንዴ በአማራኛ ደግሞ እንበለው፤ ከአላህ በስተቀር ከአላህ በስተቀር በሀቅና በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። በሀቅና በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። ነብዩ መሐመድም ነብዩ መሐመድም የአላህ ባሪያና የአላህ መልክተኛና የአላህ ባሪያና መልክተኛ መሆናቸውን እመሰክራለሁ የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር ጉዳይዳ ሀሰብ እንግለጽ ናሻለ ቀ ደግሞ የምነው ነገሮች አሉ። ምን ሀሳብ እሺ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አልሐምዱሊላህ ረቢ ለአለሚ ክብር ምስጋና ለአላህ ለአለማቱ ጌታ ጉዳይ አይድያ አላህ ያጽና ኢስቲቃማውን ይስጥ ነው የምለው። ሁላችንንም አላህ ያጽናን። እንግዲህ እኔ እንጃ በቃ የአላህ ስራ የሚገርም ነው። አልሐምዱሊላ እንግዲህ አንተ ካሁን በኋላ እንደተወለደ ሕጻን ልጅ ነህ። እንግዲህ አሁን ሻሃዳ በያዝክበት ቅጽበት ላይ አላህን በብቸኝነት ለማምለክ ፈቅድክ እሱን ለመያዝ እሱን በመያዝ እሱን በማምለክ የዘላለም ለመያዝ ወስነ እርምጃህን ሀብ ጀምራል አላህ ደግሞ ከዚህ በፊት የሰራቸውን ኃጢአቶች ጠቅላላ ምሮክ ልክ እንደ ሕጻን ልክ እንደ ሕጻን ማለት ምንም ኃጢአት እንደሌለበት እና አላህ ጽናቱን ይስጥክ ነው የምለው። አይ ቲንክ አንተን እንዲያውራ ማለት ይከብዳል እና ኢምራን ብታወራ ነው ደስ የሚለኝ። ኢምራን አውራ ነው። ጉዳይ ጊፍት አትስጡኝ፣ ጊፍት አልፈልግም። በእናታችሁ ለሌላ ነገር እንዳይመስል፣ ሰዎች እንደዛ እንዳይመስላቸው ቀጥታ ንግግሩ ላይ ብቻ እናተኩር። ለማለት ይምራን ማውራት አችልም በቃ አውራ አንተ ቀጥል፣ ይሻላል አንዱ ፖንቶችን እናገና ትቀጥላላቸው

ያው እንደምናውቀው አንድ ሰው ሲሰልም ወደ እስልምና ሲመጣ ሙሉ ያለፈው ኃጢአቱ በሙሉ ይማርለታል። ነቢዩ ስላ ስለም አምላካችን በሱረቱል አንፋል እንደዚህ ይላል። ቁል ሊለዚነ ከፈሩ ኢንየንተሁ ዩግፈር ለሁም አለ። ለእነዚህ ያለ ካዱ ሰዎች በላቸው አለ ኢንየንተሁ ቢከለከሉ፣ ከተግባራቸው ቢያቆሙ፣ እያደረጉ ያሉት መጥፎ ነገር ቢያቆሙ አለ ዩግፈር ለሁም ማ ቀድ ሰለፍ አስቀድሞ የሰሉት ነገር በሙሉ ይማርላቸዋል አለ

ላይ ምርልናል መሀል አምላክ ነው ያለን። ኦኬ እና አልሐምዱላህ ልል ፈልጋለሁኝ ያው መልካም ሀሳብ ጋር አክቹዋሊ ንዝዝር ሲጀምር ጀምሮ እንተዋወቃለን ማለት ትችላላችሁ። ካስታወሳችሁ ድሮ የነበራችሁ ካላችሁ ታስታውሳላችሁ። ራሱ ከፍቼ ባሳያችሁ እንደው ላሳያችሁ ራሱ ዝም ብዬሽ ግን ላሳይ እንዴ ግጥታው ይቅር በቃ። ከሀያ ሀያ ሶስት ጀምሮ መልካም ሀሳብ ጋር ለየቱን ሙሉ አብረን ነበር የምናመሸው። ካስታወሳችሁ ከሀያ ሀያ ሶስት ሀሳባችሁታል። ኦልሬዲ ከሁለት አመት ከስድስት ወር ማለት ነው። ሁለት አመት ከስድስት ወር ሙሉ መልካም አሳብ ጋር እንተዋወቅ ነበረ። ከዛም ውጭ አልፎ ብዙ ቤቶችን ዲቤት ከበሰ መልካም አሳብ ካስታወቅ ብዙ ድቤቶች እናደርጋለን። ብዙ ውይይቶች ነበሩ። በዛም ከሴድድቦች ነገር ነበሩ ካስታወስክ እና እኔ የገረመኝ ያ ሁላ ነገር አልፎ አላህ ምን አይነት አምላክ እንደሆነ የተረድሁበት። እዚህ አላህ ምን አይነት ሰውን እንደሚ አታቁም አያችሁ አይደለ? አሁን መልካም ሀሳብ በዛን ጊዜ አሁን በስብ እኔ ማመን ከብደኛ ወላሂ ማመን ካስታወስ፣ በጣም ነበር የምንሰዳደበ ሌሊቱን ሙሉ ጀማ ቢላሃ ሌኩ ስምንት ዘጠኝ ሰዓት እየሆነ አንተኛም ነበረ። እ ከፈለገ ሰዓቶች ራሱ ክንሽቶች አሉኝ አጋጣሚ የተላለክ በውስጥ ማለት ነው አለ እህቶች የሚልኩልኝ እና ከዛ ጨለማ ላወጣ ጌታ ምስጋና ይገባው ማለት ይፈልጋል። ሌላ ያም ሀሳቢ በአንዴ ተበታተነብኝ እንዴት እንደሆነ አላቅም። በቃ ግን ጉድ አይድያ በጣም ደስ ብሎኛል፣ ከምታስበው በላይ ደስ ብሎኛል። ወላሂ ለአንተ በጣም ነው ደስ ያለኝ። ኦኬ ከዛ ጨለማ ስላወጣ እንዲሁም ልብህን አላህ ስለከፈተልህ በጣም ደስ ብሎኛል። ያው አንድ ሰው በእስልምና እንደምታውቀው አንድ ሰው ስልም ትልቅ ነገር ማለት እሱ ነው። ኦኬ አብሶ ደግሞ አለህ በእኛ ማለትም በቃ ቲክቶክ ላይ መጥተህ መስለምህን እኔ የሚገርመው እና የጀማ አንድ ነገር ላስታውሳቸው እፈልጋለሁ። እርሱም መልካም መጀመሪያ ጊዜ ቲክቶክ ሲመጣ የሚለውን ነገር ላንሳና ለአንሳናት፣ ተከታያላችሁ ወንድሞች። መልካም ሀሳብ ቲክቶክ ላይ ሲመጣ መጀመሪያ ጥሩ ልጅ ነበረ፣ ጥሩ ልጅ ነበረ። አስታውሳለሁ ለመጀመሪያ ጊዜ እንደሚታዩ አንድ እህት ሀያት ከምትባል እህት ጋር ነው መጀመሪያ ጊዜ መጥቶ ላይቫችን አይቶ ገባና፣ ቲክቶክ ላይ ምን እንስራለን እንዲ በቃ መጣለሁ ብሎ ነው የሄደው። እና ከዛ በኋላ ነው ነገሮች የተቀየሩት የመጡት። እና ከመጀመሪያ ደግሞ ተስፋ አይብህ ነበረ። እና መልካም ሀሳብ እኔን ተወኝ ና ማለት ነው። እናቴ ራሱ እናቴ ወላሂ አሁን ነግሬያት፣ መልካም ሀሳብ ታውቅሀለች። አስታውስ ድሮ ስትዋይ ሰማሁ ነበረ ማለት ነው። እና መልካም ሀሳብ ተነሳች። እንደ መልካም ሀሳብ ድሮ አንተ ጋር ይገባለች፣ የሆነ ጊዜ ጠፍተህ ነበረ። እና ካስታውስ መጥተህ ሰላም ብዬሽ ነበረ። እንደውም መልካም ሀሳብ እንዴት ነህ ስትል ሰምታ ነበር። እና ይችላል እሷ እሷ ደስ ብሏታል። ልነግርህ እፈልጋለሁ እና ሁላችንም ኮሜንት ደስታቸውን አይተሃል በጣም ደስ ብሎናል። ደስ ያለ ምድነው ሲባል አንተ አንድ ወንድማችን አንድ የሰው ዘር አንድ አንድ ወንድማችን አንድ ኢትዮጵያዊ ነው። ወንድማችን ከጨለማ ወጥተህ ወደ ብርሃን ስለመጣ ራስን ስላደረግክ ደስ ብሎናል። እስልምና ያጠንክርህ በቻልክ ነው። በኋላ በኋላ በጣም ብዙ ግዴታዎች አሉ፣ ከቻልክ ማለት ነው ላይ ይፈልሃሉ ኢንሻላህ። ቴሌግራም ላይ የተለያዩ ነገሮች እንላካለን። በሁሉም ከጎንናች። ከዚህ በኋላ የፈለግከው ነገር ካለ፣ ችግርም ካለ፣ ደስታም ካለ፣ ሁሉም ነገር ካለ ወንድማችን ነህ። ችግርህ ችግራችን፣ ሁልጊዜ ከጎነ ስላለ ኢንሻላህ ወንድማችን እየመጣህ አውራ እና ለመጨረሻ ጊዜ ምድን የሚልህ አልሐምድሊላህ በጣም ደስ ብሎኛል። መልካም አሰብ ወንድሜ። ወንድሞች ቀጥሉ እሺ። ጉዳይ አመሰግናለሁ። ላመስግነው ይምራንን በሁለት በጣም ማመሰግነው እንግዲህ አልሐምድሊላ ነው የሚባለው። ያው እንግዲህ አመሰግናለሁ፣ የተመሰገነ ይሁን አልሐምድሊላ ነው። ያው እንግዲህ ከተመ- ከተ- የተመሰገነ ይሁን ከማለት ውጭ ሌላ ቃላት እንግዲህ ምን ምን ይባላል? ስለዚህ በጣም ደስ የሚል ክፉም የሆነ ንዴትም ስሜትም ብዙ ነገሮች የተቀላቀሉበት ቢሆንም ልብ የሚሰብርም አንዳንድ ጊዜ ቢሆንም መንገዱ፣ ነገር ግን እውነቱ የታየው ሰው ቀጭን እንደ ቀጭን ትንሽዬ ብርሃን ጭላንጭል የሚታየው ሰው እንግዲህ እንግዲህ ዋናው ነገር እሱ ነው እና የሰው ልጅ የሚያስፈልገው ወደዛ መድረስ ነው። እና በጣም እንግዲህ ብሎክ አድርገኛል መሰለኝ። ይምራል እንግዲህ ያው ብሎኩ በብሎክ የተለያየ ነው መሰለኝ ብዙ ልጆች ጋር ነው ብሎክ የገባውትኝ። ያው ብሎክ በብሎክ ብሎክ ብሎክ ብሎክ ተደራርገ ያለው ከብዙ ልጆች ጋር ያው ስላስቀየምኳችሁ ነው። እና በእውነት ከልብ ይቅርታ እጠይቃለሁ። አመጣጡም በቃ እኔ የመጣሁበት መንገድ ነው። እስልምናንም እንግዲህ የተሳደብኩበት አላህንም ነቢዩ መሐመድንም የተሳደብኩበት መንገድ አምላክ ወደፊት ይህንን ይቅርታ እያልኩት እንድኖር ስለፈቀደ ሊሆን ይችላል። ለምን ይህን ሁሉ አረግኩ፣ ይህን ሁሉ ነገር ውስጥ ለምን ገባው የምለውበት፣ የተናገርኩት በአፌ የተሳሳትኩት ስህተት ምናልባት ዱዐ እያረግኩኝ ከአላህ ራህመትን እየለመንኩ ወደ ፈጣሪ የምመለስበት መንገድ አድርጎልኝ ሊሆን ይችላል እላለሁ እና በዛ ነው የምጽናናው። ነው ሌላ ነገር የለኝም። ወንድሞቼ፣ እዚ ያላችሁ እህቶች፣ የሚያስቀየምኳችሁ ለአላህ ብላችሁ አፉ በሉኝ ወይም ደግሞ እንግዲህ በእኛ ሀገር በእኛ ሀገር ቋንቋም ደግሞ ለአላህ ብላችሁ ይቅርታ አድርጉልኝ ይቅር በሉኝ ነው የሚባለው እና እምነት የምንጣላበት መንገድ ሳይሆን የምንዋደድበት የምንፋቀርበት ነው። ሁላችሁንም ልባችሁን እንግዲህ ለፈጣሪ የተሰበረ ያድርግላችሁ። እንግዲህ ይህን ነው የምለው፣ ሌላ የምለው ነገር የለም። በጣም አመሰግናለሁ ለሁሉም ነገር ኢምራኖ። አብረን ያሳለፍናቸው ጊዜያቶች በጣም ብዙ ነገር ከአንተ ተምሬያለሁ። በጣም ብዙ ነገሮችን የተማርኩባቸው ለአምላክ ያለህን አንድ አምላክን ለሰው ልጆች ሁሉም የሰው ልጅ ፍጥረታቶች እንዲያመልኩት ለእርሱ ልብህን እንግዲህ ሁሉ ነገርህን ሰውተህ ነበረ ከኔ ጋር ስትነጋገር የነበረው ነው። በጣም ኃይለኛ ነው። ብዙ ክርስትና ንጽጽር የሚሰሩ ልጆች ምን ይላሉ መሰላችሁ? እኔም ስለምል እስልምና እስፔሪቱ ከባድ ነው በብዛት መምህራኖች እስልምናን ንጽጽር አያደርጉም። ለምንድን ነው እኔም እንደዛ ስለምል ስፒሪቱ ከባድ ነው። ቻሌንጅ ማድረግ እስልምናን አይቻልም። እስልምናን አስተምህሮቱን አንብበህ ተሳስቷል ማለት አትችልም። አትችልም። በጣም በጣም በጣም በጣም ዲፕሊ ከአምላክ ጋራ ሰው ልጅ መታገል አይችልም። ከፈጣሪ ቃል ጋራ መታገል አይችልም። ማመን ብቻ ነው ያለው አማራጭ፣ ማመን ብቻ ነው። ስለዚህ ኢምራንዬ ይህንን አምላክን የሚመለክበትና የሚታመንበት መንገድ በማሳየት ላይ አብረህን ስለተገናኘ ከልብ በጣም በጣም በጣም እምወድህ፣ በጣም እምወደው፣ በቲክቶክ ላይ በጣም እምወደው ወንድሜ ነህ። ይህንን ነገር ለማለት ነው እንግዲህ ቴንኪዩ፣ በጣም አመሰግናለሁ። እዚህ ጋር የረሰፍ ሁለት ፖንቶች አሉ። ጃፍ ከሪ ቶሎ ቶሎ በሉ ሰው ሁሉም ሰው ማውራት ስለሚፈልግ አጠራ አጠራ መጀመሪያ መልካም ሀሳብ፣ እኔም ይቅርታ ከማት የሚጀምረ። እሺ መልካም ሀሳብ፣ ያው እንደምታውቀው ሁለት ዓመት ላ ቢሆን መሀል ላይ መቀየም አለ ብሎክ መደረግ አለ። ለነሱ ነገሮች በሙሉ አስቀይሚ ከሆነ ቅርታ ጠይቀሉ። መጀመሪያ መልካም ሀሳብ። ሁለተኛ ፖይንት ደግሞ ድ ነው የሰራሁት ነገ ምና የሚል ፖይንቶች አንስተ ነበር እና እሱ ላይ ሶሀቦች ምሳይ፣ ሶሀቦች ሶስድል ማለት ነው። ሶሀቦች የተለያዩ ሀጣት የሰሩ ሶቦች ነበር፣ ወደ ሀጣተና ማለት ነው ሙስሊሞችን የሚገሉ ሰሃቦች ነበር። ምሳሌ ሀይድ ወሊድ ሙስሊም ነው የገደሉ ም የነቢያችን አጎት ነው የገደሉ እንደዛ እንኳ ሪ እሷ ሚገደሉ ብቻ ግን እንደዛ እንኳ ገለው ማለት ነው። እስልምና ሲቀበ አምላክ ይመራቸዋል። ለምን የሙስሊሞች አምላክ መሀሪ ስለሆነ፣ በእሷ ተጨናቀች ብቻ። አንተ ተውብ አድርግ ተውባ ምንድነ መሰል ንስሐ መግባት ማለትም የሰራ ነገስተት እንደሆነ አምነ በቃ ሀጢአት እንደሆነ ገብቶ በ በኸይር ስራ በጥሩ ነገር ለመለወጥ ከዚህ በኋላ ሞክር ኢንሻላህ ይሄን ያለኝ ወንድሞች ቀጥና፣ መልካም ሀሳብ እኔም በጣም ነው የማውቅ ድሮ ጀምሮ አክቹዋሊ አንተ ጋር ስወይ ደስ ይለኛል። የሆነ ጥሩ ነገሮችም አሉ በድሮ ጀምሮ ራሱ ካስታወስክ በጣም ብዙ ነገሮችን አብረን ስድድቦች ቢኖሩ ባነስማማም ብዙ ነገሮችን አብረን ተመረና ያላ በዚህ ሁለት አመት እኔም በጣም ላመሰግንህ እና እንዲሁም ደግሞ ከአንተ አንድ ነገር ተመረ እሱ ምንድን ነው? በሰው ተስፋ መቆጥ እንደማንችል። በሰው ተስፋ መቆጥ አሁን የአንተ የድሮ ቪዲዮ ያየ እኔ እኔ እንጃ እንዴት ልበለው። መልካም አሳብ ድሮ ካስታወስክ በጣም ነበር እንትን የምትለው እና ያንን ስብዕና አይቶ ሰውን እንደሚቀየር ከአንተ አይችባሃል። ሆነ መልካም አሳብዬ ይ በጣም ላከብርህና ምን ያክል ደግሞ ልገልጽ ልፈልጋለሁኝ። ወንድሞች ቀጥሉ ቀጥሎ፣ አመሰግናለሁ። ሳላቀጥል ይቅርታሽ፣ ሁላችሁንም ስላስጠበኳችሁ ገዝት ላይ የላካችሁ ሰዎች አስገባችኋለሁ። ትንሽ ታገሱ። ኦኬ አሰላሙ አለይኩም ሁላችሁም እዚህ ውስጥ ያላችሁ አንድ ሺ ሶስት መቶ ሰዎች ወንድማችን መልካም ሀሳብ ጉዳዲያ እንኳን አላ ስሆነ ጣላ ወደ ተፈጠርክበት ወደ ዲነል ስላም አመጣ በጣም ደስ ብሎኛል። አንተ እንግዲህ ረጅም ጊዜ እንተዋወቃለን። ከአንተ ጋር የተወሰኑ ውይይቶችን አድርገን ነበር የምታስታውስ ከሆነ ስለ አዛዜል ስለ ብዙ ነገራቶች እና አልጠበኩም ነበረ